ብሩክ በድንገት ከተደበቀበት ቦታ ላይ አምልጦ መጣ። ቤተሰቦቹ ምሳሌ፣ እንዲሁም ደግሞ መድብልና ቅድስት ብሩኬ አሉበት ቦታ ላይ በደስታ ተሞላ። ዳጣ ደወሉላትና እየበረረች ስትመጣ ብሩክ ካለበት ከነ ካሌ ሞሴሳና ከነ ዝና አውሬ ገሉት በወሰኑበት መንገድ ላይ እሱ ደግሞ የሆነ መፍትሄና የሆነ አጋጣሚውን ተጠቅሞ ከዛ ቦታ ላይ አምልጦ እየበረረ ወደ ቤቱ መጣ። ቅድስትና መድብል አንድ ላይ ቁጭ ብለው ስለ ብሩኬ ሀሳብ እያወጣ እያወረደና እየተጨናነቀ ሳለ ቅድስት አሁንስ ደከመኝ፣ ተስፋም ቆረጥኩ። ይሆናል ብዬ ያልኩት ነገር በሙሉ ገደል ገባ። ለእኔ መጠባበቂያዬና ይሆናል ብዬ ያልኩት ዝና ነበር። ዝና ደግሞ ካገትኩበት ቦታ አምልጦ ይሄው፣ የላኩት ሜሴጅ እጅግ በጣም የሚያስፈራ ነው አለ መድብል። ምንድን ነው ያየኸው ሜሴጁ? ብሩክ እየመጣሁ ነው ብሏል ግን ከኋላ ይዞ የሚመጣው ማን ነው የሚል በጣም አሳስቦኛል፣ ብሎ አላት። እንዴ መድብል፣ ዋናው ነገር ጋሼ በህይወት መኖሩ ነው። ከዛ በኋላ ያለው ነገር እጅግ በጣም ቀላል ነው። አትጨናነቅ፣ ብላ ስትለው እንደ አጋጣሚ በሩ ተቆረቆረና በሩን ክፍት ሲያደርገው ብሩኬ መቶ ምሳሌ ላይ ጥምጥም አለባት። ሞገስ ደግሞ ልቡን ያዝ አደረገና፣ ውይ የአባትነት ፍቅር፣ የልጅን ፍቅር! ብሩክ እኮ የሚኖርላት ለልጁ ነው። መስዋዕትነት እየከፈለ ያለው ለልጁ ነው። ምን አይነት መታደል ነው! የብሩክማ ይለያል። እስኪ ያልከፈለው መስዋዕትነት ለሷ ምን አለ? እያለ ማሰብ ጀመረ። መድብልም ልፋቴ ሁላ ገደል አልገባም እኔ ዝናናግቼ ወንድሜ ብሩክም ባላገኝም ልጁን ግን በመጠበቄ እሱ ሲመጣ ልጁን አላጣትም። ምንኛ መታደል ነው። እኛ ሰዎችን አግተን ስናሰቃይና ሰዎችን ለመቅደም ብዙ ድንበር ስናበጅ በአቋራጭ ግን ፈጣሪ ምንም ያልፈጸመባትን ሕይወት ተስፋ ይዘራባታል የሚባለው ዛሬ ገና ገባኝ ብሎ ብሩክ የተናገረ መድብል በጣም ደስ ብሎታል። ብሩክም ደግሞ ፈጣሪ ከዛ ጉድ አውጥቶ ከልዤ ጋር ያገናኘኛል ብዬ በፍጹም አላስብም ነበር መድብል የኔ መከታ ወንድም፣ እያደረክ ያለውን ሁሉ ያንተን ዝናና ክብር የካሌ ሞሴሳ ሰዎች እንዴት አይነት አውሬ ወንድም አለህ እያሉ በጣም እየፎከሩብኝ ነበር ዛሬ ላይ ግን ቤተሰቤ ምንም ሳይሆን አብሬ ከእናንተ ጋር በመቀላቀሌ በጣም ደስ ብሎኛል። ያሳለፍኩት ፈተና ቀላል አይምሰላችሁ እያለ ቅድስትም የምትይዘውና የምትጨብጠው ግራ ገባትና ደብዝዞ የነበረ ፍቅር ሊሞቅላት ስለሆነ እጅግ በጣም ደስ ብሏታል። ሰላም ሰላም ሰላም! ውድ የተከበራችሁ የ ስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጅና በጉጉስ ስንጠብቀው የነበረው የምሳሌ ድራማ እንደ ቀጠለ ይገኛል። ዳጣ በጣም ፈርታለች። ዝና ከተለቀቀኔ በህይወት የመኖር እድሌ በጣም ከባድ ነው። ካሁን በኋላ ከቤተሰቦቼ ቤት በፍጹም ልወጥ አልችልም። ዝና ማለት አረመኔ፣ ከባድ ሰው ነው። ሞገስ ያጠፋናል። ብዙ ነገር አድርገናል። እኔኮ ዝና ምንም አላደረግኩትም። እኔ እኮ ዝናን አልደበደብኩትም። እንደውም ሽንቱን እሱር ይውላል ሊሸና ሲል ሽንቱን እንዲሸና ልቀቁት፣ እንፍታው፣ በሽማግሌ እንደራደር ስለ የነበርኩት እኔ ነኝ። ያሰቃያችሁት አንተና መድብል ናችሁ። ስለዚህ እኔን ተፋቶኝ፣ እኔን ከጨዋታ አስወጡኝ እያለች መደናበር ጀመረች ዳጣ አሁን አርፈሽ ተቀመጪ ዝና አለሽበት ቦታ መጥቶ ሲለቅምሽ፣ ያኔ ይህንን ያልሽውን ሁሉ ለሱ ትይዋለሽ እኔ ነኝ እንዲህ አልኩህ እኔ ነኝ እንዲህ አልኩህ እኔ ነኝ እንዲህ አልኩህ እያልሽ በዝርዝር ታቀርብለታለሽ የዛኔ ይምርሽ። ከሆነ የምታዩ ይሆናል እንዴ ሞገስ እያስፈራራ ነው እንዴ ብላ ዳጣ በጣም እንደ ፈራች ና ከቤተሰቦቿ ተለይት አንድ ነገር መሆን በጭራሽ አፈልግም ማለት ነው። ምንም ይሁን ምንም እንግዲህ ዝና ሞቶ መኪናው ላይ ፈርሰስ ሞልቀቅ እያለ አቶ ካሌብ ለተፈጠረው ነገር በጣም ይቅርታ ስማ ዝና፣ በአንተ ምክንያት ና በአንተን ዝላልነት ብዙ ነገር እንደተበላሸ ና ብዙ ምስጢር እንደወጣ ታውቃለህ አለው። በጣም ይገባኛል፣ የተፈጠረው ነገር በጣም ያሳዝናል ካሌብ። አሁን የምፈልገው ነገር ብሩኬ ይወገድ ብሎ ሲለው ምንም ጥርጥር የለው፣ በአጭር ጊዜ ሁሉም ይፈጸማል፣ አታስብ ብሎ አለው ማለት ነው። እና እንግዲህ እሺ፣ አሁን ይጠናቀቃል ብሎታል ካሌብ ሞሴሳ ብሩክ ወደ ያለበት ቦታ ላይ የሄደው ለአንድ ሳምንት የሚሆን ወጥቻ አለሁኝ ብሎ ነው ያለው። እንግዲህ ያው ብሩኬን ሲገል እንዳይያዝ፣ ብሩኬን ሲገል ሌላ ችግር እንዳይደርስበት ነው። አቤት የተንኮል ክፋት ይሏቸዋል፣ ይሄ ነው ማለት ነው። ብሩክ እንግዲህ እንዳልሞተና ከነዚህ ካውሬና ከጅቦች አምልጦ ከቤተሰቦቹ ጋር ስለተገናኝ በጣም ደስ ብሎናል። መድብልም ቁጭ ብሎ በትካዜና በሀሳብ ምን አባቴ ላደርግ፣ ምን ላደርግ እያለ ብዙ ጭንቀቶችን ሲያስተናግድ የነበረው ሰውዬ ግን ዛሬ ላይ ከወንድሙ ጎን ሆኖ የፊቱን ፈገግታና የፊቱን ደስታ እያዩ መገመት አያቀትም። ምሳሌ ለረጅም ጊዜ አባቴ የት ነው የሄደው? ስለ አባቴ ነገሩኝ የተፈጠረውን በሙሉ አስረዱኝ እያለች ስትለምን የነበረችው ምሳሌ ዛሬ ላይ ደግሞ ከጎኗ ሁኖ እቅፍ ሲያደርጋት በጣም ደስ ይላል አይደል? ቅድስት ብሩኬ ጋር ባሳለፈችው ፍቅር ወደኋላ ተመልሳ እያሰበች ነበርና፣ ጋሼ እኔ ካንተ ጋር አብሬ መተኛት አልፈልግም። ድንግል ነሽ አይደል? ብሎ ሲላት፣ ስሚ ቅድስት፣ እኔ በሕይወቴ ሁለት ሴቶች አሳልፍ ያለሁኝ የምሳሌን እናት ሃይማኖትንና ማህሌትን፣ ሶስተኛዋ አንቺ ግን በልቤ ትልቅ ቦታ ያለሽና እጅግ በጣም መልካም ሴት ነሽ። ስለዚህ አንቺ ማለት ደግሞ በህይወቴ ትልቋ ምርጫ ነሽ። ምሳሌም ተወድሻለች፣ እኔም ማከብርሻለሁኝ። መቼም ቢሆን አንቺን የሚጎዳና ክፉ ነገር አላደርግም የሚለውን ትዝታ እያስታወሰች ቅድስት በፍቅር በብሩኬ ፍቅር እየተንገበገበች እያለቀሰች ትገኛለች። መድብል ደግሞ አንድም ቀን ለተንኮል ና ለመጥፎ ሳያስባት እውነት ለመናገር በቃ በቅድስት ሁኔታ እያያት ለምሳሌ ያላትን ክብር ለብሩኬ ያላትን ክብር ለዛ ለቤት የከፈለችውን መስዋዕትነት ሲያይ እንደ ትንሽ እህት ወይንም እንደ ቤቱ ባለቤት አድርጎ ነው እያማከራትና ጭንቀቱ ሁሉ ነገር እያደረገ ያለው ማለት ነው። ወደ ኤፍራታና ማህሌት ላይ ስንሄድ ደግሞ ኤፍራታ ምን አለች? እኔማ ዝም ብዬ ልሞት አልፈልግም። በቃ እስከ ዛሬ ድረስ በጭንቀት እስከ ዛሬ ድረስ በፍራቻ ብዙውን ነገር አለፍ ያለሁ። ማህሌት እኔ እናንቺ እህት አማማቾች ነን። ሁላቸውም ከምልሽ በላይ ባዳ ናቸው ግን እኔን መጠበቅ ካለብሽ ልጠብቅኝ እፈልጋለሁ። አንዴ ዝና ጋር ስትይ፣ አንዴ ብሩኬ ጋር ስትይ፣ አንዴ አሁን ደግሞ ካሌ ሞሴሳ ጋር ስትይ፣ በቃ ከዛም ከዚህም ስትይ እድሜሽ እያለቀ ነው። ይሄ ሁሉ ይሄ ሁሉ ምክንያት የመጣው ባንቺ ምክንያት ነው። ከብሩኬ ጋር ተጣልተሽ ባትለያይ ኑሮ ሀብት ንብረት አካፍለኝ እያልሽ ጦርነት ባካፍች ኑሮ ዛሬ ላይ ብሩኬ በህይወት ይኑር ይዳን፣ ምንም ያሳስብሽ ነገር የለም በቃ አያስጨንቅሽም። እንዴት እንዲወጣ እንደቀረ እንኳን ብታውቂ መናገር አልፈለግሽም እያለቻለቻት አለቻት። ሳስበው እኔ ግን ሞገስም ቢሆን ለመድብል ምንም አታስብ እያለ ስለ ብሩክ ምንም ጣጣ የለውም እናገኘዋለን፣ ምንም አይሆንም። የሆነ ተስፋው እንትን ያለ ነው ቀዝቅዝ ያለ ነው ስለ ብሩክ ማን ነው ይሄ ዝና? እንዳለው ያቅ ሆን እንዴ? በጣም ያስጠረጥራል መቼም። ስለ ብሩኬ እያንዳንዱ ነገር ዝና እጅ ካለበት መድብል ባንዴ ነው ጸጥ የሚያደርገው። ይሄ ቦቅቧቃ ዳጣ ትበቀዋለች። ኧረ ጉድ እኮ ነው። እና ኤፍራት አሁን ላይ ጀግና እያጫወታት ነው። ማህሌትን ለራሱ በንግግር እያሸነፈቻት ነው ያለው። በቃ ብሩኬ ያለበት ቦታ እንዴት አያሳስብሽም? የሰው ህይወት አይደለም ወይ? እያለች ነው እና ኤፍራት አሁን ደግሞ ንጹህ ማንነት ካላት መድብል ይወዳታል። እንዲሁም ደግሞ አቶ ዝና በተደጋጋሚ በተደጋጋሚ ወደ አቶ ዝና ስትደውል ነበረ ማህሌት። ይቺ ገገማ በግ የመሀይም ድብልቅ እያለ የስድብ ጉርገና ከመንጣቱ እያወረደባት ነበር። ስሚ ያንቺ አትደውይብኛል አልኩሽም እንዴ? ብቻ ያለ መሆን የምፈልገው እኔ ዝና ዝና አመለጥካቸው፣ ማለት ነው አሁን እንዴት ነህ፣ ተርፈሃል? ምናምን እያለ ስታጣድፈው በጣም ተገረመ። ስሚያንቺ መሀይም ያችን ኤፍራታ አለች ወይ? አዎ፣ እየመጣሁልሽ ነው የሬሳሽን መገነዣ ጨርቅ ገዝተሽ ጠብቂ ብሎሻል ብሎ ሲላት፣ ዝና የሬሳ መገነዘዣ ጨርቅሽን ገዝተሽ ጠብቂ ብሎሻል ብላ ስትላት ኤፍራታ ደግሞ እኔማ ዝም ብያል ሞት ማህሌት እስከ ዛሬ ድረስ የነበረውን ነገር አፍርጫ አወጣዋለሁኝ። ታያንች ልጅ ታይ መስመራት ተሳቺ እዩ ያለበት ነገር በጣም ያሳዝናል። ተናግር ያለሁ በኋላ እህቴ እንዲበይኝ ማህሌት እንዲበይኝ ብትኝ እኔማ ቅልሽ ነገር የለም ብላለቻት። አሁንም እየለመንኩሽ ምንም ያደረግሽ ነገር የለም ማህሌት ካንዱ አንዱ ስት ስት እዚህ ጦስና መከራ ውስጥ አንችነሽ አስገባሽኝ፣ ብላ ስትላት ማህሌትም ተናደደችና ኤፍራታ ስነ ስርአት ያዥ፣ አስር አስር ጊዜ አንችነሽ አንችነሽ አትበይኝ። ገንዘብ አስፈልጠሽ ወደዚህ ነው የመጣሽው። ዝናንም ቢሆን ለገንዘብ ቀርበሽው ነበር። ሞገስንም እንደዛው። ምንድን ነው የሆንሻለሹ? አሁን ጭራሽ ከመድብል ጋር ሆነሽ ዝና የማይቻለውን አንበሳ ለመጣል ስትሞክሩ ይኸው ያንቺ መሞቻሽም ቀን ደረሰ። እስካሁን ድረስ ችግርሽን አራግፍልሻለሁ የገንዘብን ጥቅም ስላገኘሽ ከኔ ጋር አብረሽ እንደ አድርጊ እንደ አድርጊ እያልሽ ሀሳብ ስሰጪ ነበር። አሁን ላይ ግን ምን የተገኘ ነገር አለ ነው ስትሞቺ እንትን ሲኦል መግባቶች ታይቶች ነው እንዴ ብላ ስትላት፣ እባክሻ እረፊ፣ ደስ የማይል ቃላት ትናገሪ። እኔ ዝም ብዬ አልሞትም፣ የድመት ነፍስ አይደለም ያስኩት የቻልኩትን ነገር መጋፈጥ እፈልጋለሁ አለቻት እንግዲያውስ ሜዳው ሚያው ፈረሱ ሚያው ብላ አለቻት ማለት ነው ሉላና ዳጣ እንግዲህ ትምጣ ናፍቃኛለች እያለ ስትል እንዴ ሞገስ እዚህ ምድር ላይ ያለህ እንዴ አይ ሲኦል ከደጋጎቹና ከሀብታሞቹ ጋር ሁኜ ነው እያወራውሻለሁት ሲኦል ስልክ አለ እንዴ የሀብታሞች ስልክ አለ እያለ እየቀለዳት ነበር ዳጣ ቤቱ አሁና ስለዝና በጣም ፈርታለች። ሉላ ደግሞ እኔ ምልህ ሞገስ፣ ያ ጠበቃው የሆነ ሁኔታው ምንም ደስ አይልም፣ ብቻ አላቅም ብላ ስትለው እኔ ምን አገባኝ ሉላ፣ ደስ አለኝ አላለኝ፣ ገንዘቤን ያስመልስልኝ። ገንዘቤ እንደሚመለስ ብዙ ተስፋ ሰጥቶኛል። ሀብት ንብረቴ ከተመለሰ ካሁን በኋላ ችግር በቃይ፣ ብለን በደስታ እንኖራለን የእኔ ቆንጆ። እንደተንገላታሽና እንደተሰቃየሽ ለአንቺ የማይገባበት አንድ ክፍል ላይ ሆነሽ እንደምትጨነቅ የተራድቻለሁ። ሆኖም ግን ሁሉም ለበጎ ነው። ነገ ላይ ገንዘባችን ተለቆ እንደ ፈለግን ፈርሰስ ብለን የምንኖርበት አጋጣሚ ይኖራል። ሀይ ሞገስ፣ አሁንማ ዝና ተለቀቀ። ዝና አለንበት ቦታ ላይ ተከታትሎ የበፊት ህይወትን መኖርን እኔ አልፈልግም። በቃ ህይወቴን አጠፋለሁ እንጂ ዝና ጋር ተመልሽ መሄድ አልፈልግም። ለእኔ አለሜ ገንዘቤ፣ ንብረቴ አንተ ብቻና ብቻ ነህ ብላ ሞገስን አለችው ሉላዬ። ውድ የስጦታ ሚዲያ ቤተሰቦች፣ ሰዎች የምሳሌ ድራማ ይሄን ይመስላል። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰላም አሌይኩም ወረህመቱላሂ ወበረካቱ።